ለዘላለም የተባረከ ይሆን። ከአርብ ጀምሮ እስከ እሁድ ማታ ድረስ በኡምታታ ወንጌል አማኞች ቤተክርስቲያን ላይ እግዚአብሔር ድንቅ ጊዜ ሰጥቶናል፣ ተባርከናል። የመጡ አገልጋዮች እግዚአብሔር የሰጣቸውን መልእክት በትክክል አስተላልፎ በትክክል ተናግሮ እኛም ተባርከን ከተማም ተባርከዋል። እና አፖስተልንም ታሬንም እግዚአብሔር አብዝቶ ለዘላለም ይባርካችሁ። እና በምትሄዱበት መንገድ ሁሉ ጌታ ከፊታችሁ ይውጣ፣ ዘመናችሁ ይባረክ። እንወዳችኋለን፣ ተባረኩ። እግዚአብሔር አምላክ የተባረከ ይሁን። ስሙን እንባርከዋለን፣ ለነበረን ታላቅ ጊዜ፣ ታላቅ የአገልግሎት ጊዜ በሙታታ ከተማ ላይ በሙታታ ወንጌል አማኞች ቤተክርስቲያን ላይ ከዓርብ ምሽት ጀምሮ እስከ እሁድ ማታ ድረስ በቤተ ክርስቲያኒቷ ትልቅ አዳራሽ ሞልቶ የተረፈ ሕዝብ ሲገለገል ነበረ። አፖስቴል ይዲዲያን እና አገልጋይ ዘማሪ ታረቀኝን እግዚአብሔር በመጠቀም በቤተ ክርስቲያናችን ብዙ አገልግሎት ተገልግለናል። እግዚአብሔር የተባረከ ይሁን። እውነት ነው። እኛ አሁን ዝም ብለን ለማሟሟቅም አይደለም፣ እንዲህ ብሉ፣ እንዲህ በሉ ተብለንም አይደለም የምንናገረው እንደ ቤተ ክርስቲያን መሪዎችና አገልጋዮች እዚህ ጋር ተሰባስበን አሁን ፓስተር ሙልጌታ የቤተ ክርስቲያናችን መጋቢ እንዳለውም እኛ ብዙ ሰዎች አጋንንት ከብዙ ሰዎች በአፖስትሎ አገልግሎት ሲወጣ፣ ብዙ ሰዎች ሲፈወሱ ለመጀመሪያ ጊዜ ነው ያየነው። ብዙ ጊዜ በቲቪ ከምናየው ወይም በሚዲያ ከምናየው የበለጠ በፊታችን ያገለገሉት አገልግሎት በጣም ባሪርኮናል ከጠዋት ጀምሮ የከተማ ህዝብ የቤተ ክርስቲያን መሪዎችን ለመጀመሪያ ጊዜ በከተማችን የተደረገ ኮንፍራንስ እያሉ አፕሪሺየት እያደረጉ ኢንቫይት እያደረጉን ነበረ የነበረው። አሁን ደግሞ ያው በመሸኛት በሽኝት ፕሮግራም ላይ ነው የምንገኘው። በኦምታታ ኦርታምቦ ኤርፖርት ላይ ያው ወደ ጆሃንስበርግ እንዲሄዱ ልንሸኝ ነው። እዚህ ጋር የተገኘ ነው። በእውነት ነው ከልባችን ነው የምንናገረው። አሁን ብዙ ሰዎች ስለምናገረው ጊዜ ስለማይበቃ ነው እንጂ እንደ ቤተ ክርስቲያን መሪዎች በጣም ደስ ብሎናል። በአገልግሎቱ በስብከቱ ወንጌል ከልባችን እስከማይጠፋ ድረስ ነው የተሰበከልን። እግዚአብሔር ዘመናችሁን ይባርክ እንላለን። ሎሚ ገለቲ ኦክ ሞለን የሶስን ሆነ

ሊያገለግሉ ከሳዘንበት ጀምሮ እንግዲህ አፖስትል ይድድያ እና ዘማሪ ታሬን ከጀምርበት ጀምረን እየጸለ የነበረ እንግዲህ ከሜይ ሁለት እስከ አራት ባለው ፕሮግራም ላይ በመገኘት ታላቅ የሆነ ለከተማችን፣ ለህዝባችን፣ ለብድርቱ ባገለገሉት አገልግሎት ህዝቡ ተባርከዋል። ህዝቡ ከሰይጣን እስራት ተፈትተዋል። ከጨለማ ወደ ብርሃን ወጥተዋሉ። እንግዲህ የተለያዩ ሰዎች ከአጋንንት እስራት ተፈተዋል። በእውነት እኔ እዚህ ምድር ካያሁትና በሁንታታ ካገለገሉት አገልጋዮች ሌሎች ቅር እንዳይላቸው በእውነት የመጀመሪያችሁ ልንል እንችላለን። ምክንያቱም ንጹህ የሆነ የኢየሱስን ክርስቶስ ትምህርት ንጹህ የሆነ የወንጌልን ትምህርት ሲያስተምሩ ነው እንግዲህ ያየ ነው ከተመ ከዛ የተነሳ ፕሮግራሙን እንኳን ወደ ሰኞም ወደ ማክሰኞም ልናስረዝም ነበረ። እንግዲህ ያው ከጊዜ አንጻር የተነሳ ማታ ምሽቱ በኢትዮጵያ ሰዓት አቆጣጠር እስከ ስድስት ሰዓት ነው ያገለገሉት። በዚህ ተባርከናል፣ ከተማችን ተባርከዋል፣ ሕዝቡ ተባርከዋል። በተለያዩ ጊዜ እንግዲህ በከተማችን በእንደዚህ አይነት ፕሮግራም ስንይዝ የተለያዩ እንግዲህ ጠላት ሌላውን ሲጠቀም ነበረ ከአገር ቤት በሚወጡ መርዶች፣ በዚህ አገር በተለያዩ አክሲዴንቶች ይሆናሉ። ጌታ ይመስገን፣ በዚህ ፕሮግራም ምንም አይነት እንቅፋት ሳይኖር እግዚአብሔር በእነሱ በኩል በተለይ በሐዋርያው ይዲዲያ በኩል በተደረገው አገልግሎት በእውነት ተባርከናል። ሌላ የሆነ ሸቀጥ ነገር ቤተክርስቲያናችን አልገባም፣ አገልግሎቱ ላይ አልገባም። ንጹህ የሆነ ወንጌል ነው የተማረ ነው። ንጹህ የሆነ የኢየሱስን ክርስቶስ ትምህርት ነው የተማረ ነው። በአገልግሎቱ በጣም ተባርከናል። ሌሎችም ደግሞ በእውነት እነሱን በመጠቀም ለተለያዩ አገር መድኃኒት እንደሚሆኑ እናውቃለን። ህዝቡ ደግሞ እንደሚፈውሱ እናውቃለን። እውነተኛ በዚህ ዘመን ላይ በዚህ በተለይ በዚህ በትዌንቲ ዋን ሴንቸሪ ላይ ይሄ አገልጋይ በእውነት ለአራቱ ማዕዘን ለዚህ ለደቡብ አፍሪካ ብቻ ሳይሆን ለአውሮፓ፣ ለኤዥያ እና ሌላውንም በአየር የሚሆን በምድር ሌላውንም ቦታ ደርሶ ማገልገል ያለበት አገልጋይ ነውና፣ ሌሎቻችሁም ተጠቀሙ። ከተለያዩ ከጠላት እስረት ነጻ ውጡ። ጌታ ዘመናችሁን ይባርክ። እንደገና በሚሄዱበት ሁሉ እግዚአብሔር ከነሱ ጋር ይሁን። እንደገናም እግዚአብሔር ከነሱ ጋር ይሁን። ትውልዱ የተባረከ ይሁን። በኢየሱስ ክርስቶስን ልጆቹ የተባረካ ይሁን በሚገቡበት ሁሉ ምድሩ የኢየሱስን እሳት ሰማይ ላይ በአየሩ ላይ የኢየሱስን እሳት እያወጁ የምትሄዱ አገልጋዮች ናቸውና ተጠቀሙ። እንሄዳለን። ጌታ ዘመናችሁን ይባርክ። እናመሰግናለን ስለነበረን ስለ ድንቅ ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለእግዚአብሔር ይሁን። እንግዲህ ከአርብ ምሽት ጀምረው በነበረን በአሁኑ ሰዓት ወንጌል አማኞች ስታን ኮንፍራንስ ላይ በጣም ተባርከናል። የከተማ ህዝብ ተባርከዋሉ። ዙሪያ ያሉት መጥቶ ተባርከዋሉ። የደስታን መሪዎችና አገልጋዮች ተባርከዋሉ። ይህንን በረከት ይዞ የመጡትን ይዲዲያ አፖስትል ይዲዲያን ዘማሪ ታረቀኝን እግዚአብሔር እንደ መልእክተኛ መልእክት ጭኖ ነው ዳካ ወደ ሙታታ ብዬ ነው የሚያምነው። ብዙዎችን በዛ አይነት እንደሚያምኑ እርግጠኛ ነን። ስለዚህ ጊዜ በጣም እጅግ አድርገን ነው እናመሰግነው። ከዚህ በኋላ ያላቸው አገልግሎት ዘመን በጌታ በኢየሱስ ክርስቶስም የተባረከ ይሁን። የተባረከ አገልግሎት፣ እንደዚህ ንጹሕ የሆነን ወንጌል ለሰዎች በሚገባ መልኩ እያስተማሩ እያስታጠቁ ስላሉት ጌታን እናመሰግናለን። አሁን ጊዜ እየሸኘን ነው የምንገኘው። የሚሄዱበት ቦታ፣ የሚያገለግሉበት ቦታ ሁሉ እግዚአብሔር ፊታቸውን ይቅዳም

ድረስ እግዚአብሔር ረቶሆን በሁሉ ነገር በእውነት እግዚአብሔር ተጸለን በላይ ነው ያደረገው። የኢየሱስ ስም የተባረከ ይሁን እና ብዙ የምንለው ነገር የለም። በመሪዎች ስም እኔም ተጨምረ ይባርካሉ። አፖስትልን፣ ዘማሪን፣ ታሪንም እግዚአብሔር ዘመናችሁን ይባርካችሁ ይላሉ። እግዚአብሔር ዘመናችሁን ይባርካችሁ። እና ብዙ ተምረናል። በትምህርት ተባርከናል፣ ደግሞ በፈውስ ተባርከናል፣ በጸሎት ተባርከናል። ገና ጊዜ እንኳን ሌሎች ከሚያገለግሉ ይልቅ አገልግሎ ነው የሚሄዱት። ስለዚህ እነሱ በዘመናቸው በቤታቸው፣ በሁሉ ነገር እግዚአብሔር ይባርካቸው። እና ሌላ ነገር የምንለው አንዳንድ ነገር የሚወራ ነገር አንዳንዱ እውነት ሊሆን ይችላል፣ አንዳንዱ ላይሆን ይችላል። ስለዚህ ያንን ጠጋ ብላችሁ አይታችሁ እና ከትምህርቱ ከሚሰጠው ነገር ነው መመርመር የምንችለው። ስለዚህ ይሄ ነገር በእውነት ነው፣ በዚህ ሰሞን የነበረው በአውምታታ ቤተክርስቲያን ላይ የነበረው ምንም ነገር የለም። ስለዚህ እኛ በመሪዎች በኩልም በቤትኛውም በባስተሪም በኩል በምእመናን በኩልም የምንለው ነገር እግዚአብሔር ይባርካችሁ ነው የምንለው። እግዚአብሔር ዘመናችሁን ይባርከው እና በብዙ ተባርከናል። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። ሌላ ዚያስከሚገና እግዚአብሔር

ሁንደም ክዱወን ዋማሰውን አፖስትል የዲዳቅ አዋደከምስን ሙጩዱ ከወንጌል አዋደከምስን ዋ እሙረራ ሶረቴ ነሞ ዋማሰን ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ በኡምታታ በነበረን የሶስት ቀን ኮንፍረንስ በእውነት እግዚአብሔር አምላክ አስገራሚና አስደናቂ ጊዜ ነው የሰጠን። ህዝቡ የተባረከ ነው፣ መሪዎች የተባረኩ ናቸው። እግዚአብሔርን የሚወድ ህዝብ ነው። ስለዚህ ንጹህን ወንጌል አስተምረናል፣ ሰብከናል። እግዚአብሔር በሰጠኝ ጸጋ ብዙ ሰዎች ተፈውሰዋል። ብዙ ሰው ነፃ ወጥተዋል። ብዙዎች በትንቢት ተጽናንተዋል። በአምልኮ የሚደንቅ የአምልኮ ጊዜ አሳልፈናል። ዘማሪ ታሬን እግዚአብሔር አምላክ አብዝቶ ይባርከው። ዘምሮ ማይደክም ልጅ ነው። ስለዚህ በሳውዝ አፍሪካ ዙሪያ ሁሉ እንድትጠቀሙበት በእግዚአብሔር ፍቅር አሳስባቸዋለሁ። እግዚአብሔር ከተማዋን ይባርክ፣ አየሩን ይባርክ፣ ሕዝቡን ይባርክ። ምድሪቱ ላይ በረከት አስቀምጬ እወጣለሁ በኢየሱስ ስም። ሰላም ይሁንላቸው ለጌታ